ሰላም ሰላም፣ ውዴ ዩቲዩብ ቻናል ተከታታዮቻችን እንዴት ቆይታችኋል? በዛሬው ስፖርታዊ መረጃችን ስለ ቤንጃሚን ሴስኮ አጫጭር መረጃዎችን ወደ እናንተ እናደርሳችኋለን። እንግዲህ ይሄ አጥቂ በአርሰናል እጅጉን እየተፈለገ ያለ አጥቂ ነው። አርሰናሎች ቤንጃሚን ሴስኮን ለምን ፈለጉት? ምን አይነት ጥሩ ኳሊቲ ቢያዩበት ነው ይሄን ልጅ ለማስፈረም አርሰናሎች እየተንቀሳቀሱ ያሉት የሚለውን መረጃ ወደ እናንተ እናደርሳችኋለን። እንደሚታወቀው አርሰናሎች ከቤንጃሚን ሴስኮ ጋር የሚያደርጉትን ውይይት ከተወካዮቹ ጋር ከክለቡ ከአርቢ ሳልዝበርግ ከአርቢ ሌብዚንግ ጋር የሚያደርጉትን ውይይት እንግዲህ አድቫንስ ስቴጅ ላይ አድርሰውታል። ነገር ግን ዝውውሩ እስካሁን ያልተቋጨው በአንዳንድ የግል ጉዳዮች የደሞዝ እና ከተጫዋቹ ክለብ ጋር በሽያጭ ጉዳይ በሚደረጉ ድርድሮች ምክንያት ነው። እንግዲህ ቤንጃሚን ሴስኮ በአርሰናል እንዲፈለግ ያደረገው ወሳኝ ወሳኝ የሚባሉ ኳሊቲዎቹ ምንድን ናቸው የሚለውን ባጭሩ እንግዲህ ለእናንተ እናደርሳችኋለን። ቤንጃሚን ሴስኮ ማን ነው ወደሚለው ጥያቄ ስንመጣ እንግዲህ ቤንጃሚን ሴስኮ የስሎቫኒያ ብሔራዊ ቡድን ወይም ስሎቫኒያዊ የሆነ ፕሮፌሽናል እግር ኳስ ተጫዋች ነው። ለቡንደስሊጋው ክለብ ለአርቢ ሌብዚንግ በአጥቂነት እየተጫወተ የሚገኝ ሲሆን በሜይ 31 23 ዓ ም የተወለደ እንዲሁም ደግሞ በፍጥነቱ በጥንካሬው ና በአየር ላይ ኳስ አጠቃቀሙ የሚታወቅ ተጫዋች ነው። ብዙ ጊዜም ከኤርሊንግ ብሮት ሃላንድ ጋር የሚያመሳስል ኳሊቲም አለው። ወደ ኤርሊ ኬሪየር ስታቶቹ ስንመጣ ቤንጃሚን ሴስኮ እንግዲህ እግር ኳስ መጫወት የጀመረው መጀመሪያ ስሎቫኒያ በተወለደበት ሀገር ሬዲክ ለሚባል ክለብ ነው ሎካል ክለብ ነው በሰባት አመቱ ነው መጫወት የጀመረው በኋላ ላይ ሩዳል ለሚባል ክለብ አንደር ፊፍቲን ከ15 ዓመት በታች ተጫውቶ በ23 ጨዋታ 59 ጎሎችን አስቆጥሮላቸዋል። ከዛ በኋላ በ2018 ዓ ም ለኤንኬ ዶሜንዛን ለተባለ ክለብ ተቀላቅሎ የተጫወተ ሲሆን በኋላ ላይም በ2019 ዓ ም በ16 ዓመቱ አርቢ ሳልዝበርግን ተቀላቅሎ ተጫወቷል። በመጀመሪያም አርቢ ሳልዝበርጎች ሲያስፈርሙት ለተጠባባቂ ቡድን ነበር ያስፈርሙት። በ22 ጨዋታ 44 ጎሎችን አስቆጥሮላቸዋል። እንግዲህ ቤንጃሚን ሴስኮ ስትሮንግ የሚባሉት ኳሊቲዎቹ ምንድን ናቸው ወደሚለው መረጃ ስንመጣ፣ እንግዲህ ቤንጃሚን ሴስኮ ቨርሳታይል ተጫዋች ነው። እንግዲህ ቨርሳታይል ተጫዋች በመሆኑም ዘለግ ያለ ቁመት ስላለው እንግዲህ የድሪብሊንግ ችሎታውና የአየር ላይ ኳስ አጠቃቀሙ እጅግ በጣም ጥሩ የሚባል ተጫዋች ነው። ቤንጃሚን ሴስኮ ድንገት በሚያደርገው ፈጣን ሩጫም የተከላካዮችን ጀርባ በማጥቃት በቀልጣፋ ፊዚካሉ የሚታወቅ ተጫዋች ሲሆን ይሄ ኳሊቲውም እንደ ታርጌት ማን ወይም እንደ ዘጠኝ ቁጥር ትራዲሽናል አጥቂ እንዲሁም ደግሞ በመልሶ ማጥቃት እንደሚጫወት ወይም ስፕሪንት አውት እያደረገ እንደሚጫወት አጥቂም ሆነው መጫወት ይችላል። በሁለቱም የአጫወት መንገድ እጅግ በጣም ውጤታማ ተጫዋች ሆኗል። እንግዲህ ቤንጃሚን ሴስኮ በጥልቀት ወደኋላም እየተመለሰ ለቢውልዳፕ ፕሌ ላይ መሳተፍ የሚችልም አይነት ተጫዋች ነው። ስለዚህ በተለያዩ የታክቲካል አጫወት ፍልስፍናዎች ላይም ልጁ መጫወት የሚችል ስለሆነ ቨርሳታይል የሆነ ተጫዋች ያደርገዋል ማለት ነው። ያ ማለት ትራዲሽናል ዘጠኝ ቁጥር አጥቂ ለሚፈልግ ቡድንም እንደ ታርጌት ማን ዘጠኝ ቁጥር ሆኖ መጫወት ይችላል። እንግዲህ በካውንተር አታክ፣ በመልሶ ማጥቃት ለሚጫወት፣ በትራንዚሽናል ፉትቦል ለሚጫወት ቡድንም ስፕሪንት አውት እያደረገ በፈጣን ሩጫ የተከላካዮችን ጀርባ በማጥቃት መጫወት የሚችል አይነት ተጫዋች ነው። እንዲሁም ደግሞ ከኋላ ኳስ መስርቶ ፖሴሽን ቤዝድ በሆነ መንገድ በቢውልድ አፕ ለሚጫወት ክለብም እንግዲህ ቤንጃሚን ሴስኮ ለእንደዚህ አይነት አጫወትም እጅግ በጣም የሚመች አይነት ተጫዋች ነው። ወደ ኪ አስፔክትስ ኦፊስ ፕሌይንግ ስታይል ስንመጣ ፊኒሽንግ እናገኛለን። መጀመሪያ እንግዲህ ፊኒሽንግ ላይ ስንመጣ ቤንጃሚን ሴስኮ እጅግ በጣም ጥሩ አጨራረስ ያለው እንግዲህ ጥሩ ጨራሽ አጥቂ ሲሆን ብዙ ጊዜ ኳሶችን በግቡ የታችኛው ኮርነር ላይ በማስቆጠር የሚታወቅ ተጫዋች ነው። ወደ ድሪብሊንግ ችሎታው ስንመጣ ከተከላካዮች ኳስ በመንጠቅ እና በፍጥነት ከጀርባቸው በመሮጥ በጥሩ ስኪል መጫወት የሚችል አይነት ተጫዋች ነው። ስለዚህ የተከላካዮችን ጀርባ ማጥቃት የሚችል አቅም ያለው ተጫዋች ነው። ወደ ኤሪያል ካፓስቲው ስንመጣ እንግዲህ ቁመቱና ጥንካሬው የአየር ላይ ኳስ አጠቃቀም ላይ በጣም አስፈሪ ያደርገዋል። በተለይ ደግሞ ክሮስ የሚደረጉ ኳሶችና የቆሙ ኳሶች ወይም ሴት ፒስ ኳሶች ላይ እጅግ በጣም አስፈሪ ተጫዋች ያደርገዋል። ወደ ኦፍ ዘ ቦል ሙቭመንት ጋር ስንመጣ፣ ከኳስ ውጪ ወዳለው እንቅስቃሴ ስንመጣ ቤንጃሚን ሴስኮ ከኳስ ውጭ ያለው እንቅስቃሴ እጅግ በጣም አስፈሪ ሲሆን በተቃራኒ ቡድን ሳጥን ውስጥም ክፍተት በመፈለግ ያንን ክፍተት የሚያጠቅ አይነት ተጫዋች ነው። በጥልቀትም በመመለስ ለሊንክ አፕ ፕሌ መጫወት የሚችል አይነት ቨርሳታይል ተጫዋች ነው ወይም ሁለገብ አይነት ተጫዋች ነው። እንግዲህ ወደ ቨርሳታይሊቲ ወይም ወደ ሁለገብነቱ ስንመጣ በተለያየ ታክሊክ ከታክቲካል አፕሮች መጫወት የሚችል ሲሆን ኳስን ተቆጣጥሮ ለሚጫወት ቡድን ወይም ፖሴሽን ቤዝድ ሲስተም ለሚጫወት ቡድን እንዲሁም ደግሞ በመልሶ ማጥቃት ወይም በካውንተር አታክ ሲስተም መጫወት ለሚችል ቡድን ተላምዶ መጫወት የሚችል አይነት ልጅ ነው። ስለዚህ ቨርሳታይል ነው ልጁ። ሁለገብነቱ ለተለያየ ታክቲካል አፕሮች እንዲመች ያደርገዋል ማለት ነው። ወደ ፕሬሲንግ አቅሙ ስንመጣ እንግዲህ ቤንጃሚን ሴስኮ በጣም ጥሩ ፕረስ ማድረግ የሚችል ተጫዋች ሲሆን በቡድን መከላከል ሂደትም ወይም ደግሞ ዲፌንሲቭ አቢሊቲውም ላይ ወደ ኋላ መጥቶ በቡድን የመከላከል ሂደት ላይም አስተዋጽኦ ማድረግ የሚችል አይነት ተጫዋች ነው። ወደ ፓሲንግ አቢሊቲው ስንመጣ እንግዲህ ቤንጃሚን ሴስኮ ምንም እንኳን የብቃቱ ጫፍ ላይ ወይም ፕራይም ላይ ደረሰ ባይሆንም ጥሩ የኳስ የፓሲንግ አቢሊቲ ያለው እያደገ የሚመጣ የፓሲንግ አቢሊቲ ያለው ቢውልዳፕ ፕሌ ላይም በጥልቀት በመመለስ እንግዲህ አስተዋጽኦ ማድረግ የሚችል አይነት ተጫዋች ነው። ጀነራሊ ወደ ጠቅላላ ወደ ቤንጃሚን ሴስኮ ኳሊቲ ስንመጣ እንግዲህ ቤንጃሚን ሴስኮ የተላበሰው ቴክኒካል አቢሊቲ ፈጣን ሩጫውና አቅሙ ዘመናዊ አጥቂ ሲያደርገው የጎል እድሎችንም መጨረስ ይችላል፣ እንዲሁም ደግሞ አጠቃላይ ለቢውልዳፕ ፕሌይም አስተዋጽኦ ማድረግ የሚችል አይነት ተጫዋች ነው። ወደ ቶታል ስታት ዊዝ ነምበር ስንመጣ በ2024 ና በ2025 የውድድር ሲዝን ላይ እንግዲህ አጠቃላይ 33 ጨዋታ ተጫውቷል። 13 ጎሎችን አስቆጥሯል። 5 አሲስቶችን አድርጓል። በ90 ደቂቃ 051 ጎሎችን ያስቆጥራል። እንግዲህ አጠቃላይ 68 ሹቶችን አድርጓል። ሹቶን ታርጌቶቹ 31 ናቸው። አጠቃላይ 601 ፓሶችን አድርጓል። ፓሳ ኪዩሬሲው ጋር ስንመጣ 68 ፐርሰንት 68.2% pass accuracy ያለው expected goal ወይም xg per 90 minute 0.49 ሲሆን ነን ፔናሊቲ xg per 90 minute ደግሞ 0.43 ቁጥር አለው ማለት ነው። ሹት አኩሬሲው 62% ነው። ሹት ኮንቨርሽን ሬቱ ደግሞ 26% ነው ማለት ነው። እነኚህ ኳሊቲዎች ደግሞ አንድ እድሜው 22 ዓመት ለሆነ ተጫዋች እጅግ በጣም ጥሩ የሚባሉ ኳሊቲዎች ነው። እንግዲህ ይሄ ልጅ ወደ ፕራይሙ እየተጠጋ በመጣ ሰዓት በጥሩ አሰልጣኝ የሚሰለጥን ከሆነ በተለይ ደግሞ እንደ አርቴታ አይነት በጣም ተጫዋች መቀየር የሚችል ተጫዋችን ኢንዲቪዥዋሊ ሜንተር ማድረግ የሚችል አሰልጣኝ ደግሞ ሲያገኝ እጅግ በጣም መለወጥና መቀየር የሚችል አይነት ልጅ ነው ማለት ነው ወደ ኬሪየር ስታቱ ስንመጣ አጠቃላይ 241 ጨዋታዎችን አድርጎ 100 ጎሎችን አስቆጥሯል። 22 አሲስት አድርጓል። ወደ ኖተብል ኬሪየር ማይልስቶኑ ስንመጣ በ2024-25 የውድድር ዘመን አጠቃላይ በሁሉም ውድድር 27 ጎሎችንና 6 አሲስቶችን ማስመዝገብ የቻለ ሲሆን በየአቬሬጁ በአቬሬጅ በየ120 ደቂቃ ላይ ዳይሬክት ጎል ኢንቮልቭመንት አለው። ወይ አሲስት ያደርጋል ወይ ጎል ያስቆጥራል በ120 ደቂቃ ማለት ነው። በጣም የሚታወቀው ፓወርፉል ጎሉ 126.4 ኪሎ ሜትር ፐራወር ሲሆን በቡንደስሊጋ ታሪክ እጅግ በጣም ፈጣን ጎል ሆኖም ተመዝግቧል። ይሄ ኖተብል ኬሪየር ማይልስቶን ያስመዘገበው በዚህ በእግር ኳስ ዘመኑ በኬሪየሩ ያስመዘገበው ቁጥር ነው። ወደ ኢንተርናሽናል ስታቶቹ ስንመጣ በ41 ጨዋታዎች 16 ጎሎችን አስቆጥሯል። እንግዲህ ይሄ ልጅ ገና 22 ዓመት ሆኖ 41 ጨዋታ አድርጎ ለሀገሩ ስሎቫኒያ 16 ጎሎችን ማስቆጠር የቻለ አጥቂ ነው ማለት ነው። ወደ አዘር ስታቶቹ ስንመጣ ቁመቱ ሜትር ከ94 ነው። ስለዚህ የአየር ላይ ኳሶችን ለመጠቀም በደንብ የሚያስችል ቁመና አለው። ክብደቱ 85 ነው። ያ ማለት ተከላካዮችን በደንብ መግፋት የሚችል፣ መረበሽ የሚችል አቋም ያለው እንግዲህ ጠንካራ ተጫዋች ነው ማለት ነው። ቶታል ስፒዱ ቶፕ ስፒድ የሚባለው ያስመዘገበው ቶፕ ስፒድ 35.47 ኪሎ ሜትር ፐር አወር ነው። ይሄ ደግሞ በአለማችን ላይ ካሉ እጅግ በጣም ጥቂት ፈጣን የሚባሉ ተጫዋቾች መካከል አንዱ ያደርገዋል ማለት ነው። እና አሁን ይሄን ልጅ እንግዲህ ይህንን አይነት ስታት ስላለው ነው አርሰናሎችም ላጫዋታቸው ይስማማናል ብለው እየፈለጉ ያሉት እንግዲህ ሚካኤል አርቴታ በጣም እጅግ በጣም የሚፈልገው አጥቂ ነው። እንግዲህ የአርሰናሉ ስፖርቲንግ ዳይሬክተር በርታ ቪክተር ዩክሬጅንን ማስ ሊያስፈር ቢፈልግም፣ ነገር ግን አርሴናል ማነው አርቴታ ግን በጣም የሚፈልገው አጥቂ ቤንጃሚን ሴስኮን ነው። እንግዲህ በግልጽ እንደተናገረው ቪክተር ዮኮሬጅ አርሰናል የሚያቀርብልኝ ከሆነ ጥያቄ፣ አርሰናል ለመቀላቀል ዝግጁ ነኝ፣ ፕራዮሪቲ ይሰጣችኋለሁ ብሎ ነበር። ነገር ግን የአርቴታ ፍላጎት ቪክተር ዮኮሬጅን ማስፈረም ሳይሆን ቤንጃሚን ሴስኮ እንዲያመጡለት ነው። ነገር ግን ተጫዋቹ ላይ አርቢ ሌብዚንጎች የለጠፉት ዋጋ ወደ 89 ሚሊዮን ዩሮ ነው። ይህንን ብር ደግሞ አርሰናሎች ለ22 ዓመት ተጫዋች መክፈል አልፈለጉም። ስለዚህ ተደራድረው በ60 ና በሰባ ሚሊዮን ዩሮ የዚህን ልጅ ዝውውር መጨረስ ይፈልጋሉ ማለት ነው። ስለዚህ አሁን ላይ እንግዲህ ያለው መረጃ ስካይ ስፖርትም ትናንትና ባወጣው መረጃ መሰረት አርሰናሎች ልጁ ላይ በተለጠፈው ዋጋ ምክንያት እንዲሁም ደግሞ ልጁ በጠየቀው ደሞዝ ምክንያት ለጊዜው የቤንጃሚን ሴስኮ ዝውውርን ገታ አድርገው አማራጮቻቸውን መመልከት ጀምረዋል የሚል ዜና ወጥቷል። ነገር ግን ፋብሪዚዮ ሮማኖ ባለፉት ሁለት ሳምንታት ባጋራ መረጃ መሰረት አርሰናሎች ከቤንጃሚን ሴስኮ ጋር የሚያደርጉት ድርድር፣ ከተጫዋቹ ወኪልና ከክለቡ ጋር የሚያደርገው ድርድር አድቫንስ ስቴጅ ላይ ደርሷል ብሎ መረጃ አጋርቶን ነበር። ነገር ግን እስካሁን ምንም ያለቀ ስምምነት የለም። ከልጁ ጋር ያለውን የደሞዙን ጉዳይ እንዲሁም ደግሞ ከተጫዋቹ ክለብ ወይ ከሻጩ ክለብ ከአርቢ ሌብዚንግ ጋር ያለውንም ነገር አልጨረሱም። ነገር ግን ንግግራቸው አድቫንስ ላይ ደርሷል፣ ለቅ ያለ ደረጃ ላይ ደርሷል ብሎ ፋብሪዞ ሮማኖ መረጃ አጋርቶን ነበር። እንግዲህ አርሰናሎች ይህንን አጥቂ የፈለጉበት ምክንያት እንግዲህ ከላይ የዘረዘርነውን እስታት በመመልከት ነው። ስለዚህ አርሰናል ለሚጫወተው የጨዋታ ስታይል እንግዲህ አርቴታ ፖሴሽን ቤዝድ የሆነ ፉትቦል መጫወት የሚወድ አይነት አሰልጣኝ ነው። እንዲሁም ደግሞ አርሰናሎች ባለፈው አመት ከአውሮፓ ውስጥ ካሉ ክለቦች ውስጥ ያስመዘገቡት ጥሩ ስታታቸው የሴት ፒስ ኳስ አጠቃቀማቸው ነው። የቆመ ኳስ እጅግ በጣም የሚጠቀም ቡድን ነው። በመላው አውሮፓ ካሉ ቡድኖች መካከል እንደ አርሰናል ከቆሙ ኳሶች ጎሎችን ያስቆጠረ ቡድን የለም። እንደ ጋብርኤል ማጋሌዝ እንዲሁም እንደ ሳሊባ አይነት ጥሩ የአየር ላይ ኳስ መጠቀም የሚችሉ የጭንቅላ ኳስ መግጨት የሚችሉ ተጫዋቾች አሏቸው። ስለዚህ በዚህ ቡድን ላይ ደግሞ አንድ ታርጌት ማን የሆነ በዘጠኝ ቁጥር ቦታ የሚጫወት ጎል ማስቆጠር የሚችል ደግሞ ፈጣንና ወጣት አጥቂ ካገኙ የአየር ላይ ኳስ በደንብ መጠቀም የሚችል አይነት ልጅ ነው ቤንጃሚን ሴስኮ። ሴት ፒስ ኳስ አጠቃቀማቸው አርሰናሎች ምርጥ ነው። የቆሙ ኳሶችን በደንብ ይጠቀማሉ፣ ክረውሶችን በደንብ ይጠቀማሉ። ስለዚህ ቤንጃሚን ሴስኮ ቢገዙት ያዋጣቸዋል። ምክንያቱም ቁመቱ ዘለግ ያለ ነው፣ የአየር ላይ ኳስ መጠቀም የሚችል ልምድና ኤክስፒሪየንስ አለው። ስለዚህ ቤንጃሚን ሴስኮን አርሰናል መፈለጉ የእውነት ያስፈልገዋል ወይም ደግሞ ይገባዋል። ምክንያቱም ልጁ ያለው ኳሊቲ በሚካኤል አርቴታ ስር ደግሞ ቢያዝና ቢሰለጥን እጅግ በጣም ጥሩ አጥቂ መሆን የሚችል አቅም አለው። እንግዲህ አርሰናሎች ይሄን ልጅ የሚፈልጉት ለአምስትና ለአስር አመት ወይም ለስምንት አመት የአጥቂ መስመራቸውን ቀጥ አድርጎ እንዲመራላቸው ነው። ስለዚህ ሚኬል አርቴታ ቤንጃሚን ሴስኮን ካልሆነ በስተቀር ሌላ አጥቂ እንዲመጣለት አይፈልግም። እዚህ ልጅ ላይ ሙጭጭ ብሏል። እንግዲህ አርሰናሎች የዚህ ልጅ ዝውውር በምን ያክል ጊዜ ይፈጽሙታል የሚለውን የዝውውር ሂደቱ ወይም ደግሞ በዝውውር ገበያው ላይ በሚቀጥሉት ሁለት ወራት የሚወሰን ነገር ነው። ነገር ግን ልጁ በአርሰናል ቢፈለግ ይገባዋል ምክንያቱም ያለው ኳሊቲ በ22 አመቱ ያስመዘገበው ስታት ወይም ያስመዘገባቸው ቁጥሮች እንዲሁም ደግሞ እንደነ ሚካኤል አርቴታ እንደነ ፔፕ ጋርዲዮላ ባሉ ታክቲሽያን አሰልጣኞች ደግሞ ይሄ ልጅ ቢገራ ና ቢሰለጥን እጅግ በጣም የተዋጣለት ምርጥ አጥቂ መሆን የሚችል አይነት ተጫዋች ነው። እንግዲህ ውድ አድማጮቻችን ዛሬ በነበረን ልዩ ዘገባችን ቤንጃሚን ሴስኮን አርሰናል ለምን ይፈልገዋል በሚል ርዕስ ዙሪያ የሰራንላችሁ ፕሮግራም ይሄንን ይመስላል። እንግዲህ በሚቀጥሉት ቀናት ደግሞ እንዲህ አይነት በአውሮፓ ላይ በዝውውር ገበያው ላይ የሚፈለጉ ተጫዋቾችን እየለየን ወደ እናንተ መረጃዎችን የምናደርስ ይሆናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አብሮነት ቆይታችሁን አሳዩን። በሚቀጥለው ቀን ላይ ደግሞ ሌሎች የትራንስፈር አፕዴቶችን ለእናንተ ይዘን እንመጣለን። እስከዛው ድረስ ሰላም ቆዩ።